ሀይሚ እንግዲህ ከብሩክ ጋር ያላትን ፋይሎች ፕራይቬት የሆኑትን ፋይሎች ፐብሊክ ልታወጣ ነው ማለት ነው። ገባችሁ? ማለት ያለ ነገር ነው ያ። ምንም ቢሆን ምንም ምን ሲሆን እንደነበረ ምን ያላት እንደነበረ ምናምን ምናምን ብቻ ብዙ የሚድ የተደበቁ ጉዶች የብሩክ ጉድ አሉ ና እነዛን ነገሮች ሀይሚ ፕራይቬት ያደረግኳቸውን በሙሉ ፐብሊክ አወጣለሁ፣ እናገራለሁ፣ መናገር ያለብኝን ነገር እናገራለሁ፣ ማሳየት ያለብኝን ነገር አሳያለሁ ብላለች። እንደኔ እንደኔ ትክክል ናት ብዬ ነው የማስበው። ማንም ሰው ገባችሁ እንደማይወዳችሁ እንደማያፈቅራችሁ፣ ነገ ሕይወታችሁ ላይ አብሮ እንደማይገኝ እያወቀ የተለያየ ነገር እያላችሁ እናንተ ያንን ሰው አምናችሁ የሆነ ነገር እንዳትሆኑ እንድትሆኑ መፈለግ የለባችሁ ማናችሁም ማለት ነው። እና እኔ ብታወጣ ቅር ይለኛል ብዬ አላስብም። እናንተስ ምን ትላላችሁ? ከምር ታውጣ፣ መብቷ ነው ማንም። ብዙ እህቶች ቢያንስ ሶስት አራት እህቶች ይማሩበታል። የሆነ ነገር ያዙ፣ ከወንዶች በቃ የሆነ እንትን የሚሉባችሁ ምናምን ማለት ነው፣ ከምሬንም ነግራችሁ እና ብዙ ነገር ይደለልባችኋል። ሴት ልጅ ብዙ ብዙ ነገር፣ በሀይሚ ላይ ብዙ ነገር ተደርጎባታል። ስለዚህ እንደኔ እንደኔ ያለውን ነገር ለኦዲየንስዋ፣ ለተመልካቹ፣ ለእሷ ለሚያስብላት ሰው አዎታ መናገር መብቷ ነው፣ ማሳየትም መብቷ ነው። አይደለ? እስካሁን ለዩቲዩብ ለስራ ብቻ በቃ እሷን የሆነ አታውቅም፣ አንቺ ብቻ ነሽ፣ እንዴት ተወዳጅ ነሽ፣ ምን ነው ተወዳጅ ነኝ ብለሽ ቆለልሽ እራሽን ምናምን ያላት አይታችሁ፣ እስከሆነው ማለት ነው ነው እንደዛ እያላችሁ የራሱን ህይወት እናንተ ላይ እቃ ቃ እየተጫወተባችሁ ሌላ ህይወቱን የሚያሳምር ሌላ ነገ በቀይ የነገው ሌላ ተስፋ ደግሞ ሌላ ሰው ጋር ሆኖ የሚያስቡ ሰዎች አሉ አደለ እነዚህ አይነቶችን ሰዎች ትነቁባቸዋላችሁ ስለዚህ ኔ ሀይሚ ብታወጣ ደስ ይለኛል ከምር ብታወጣ በጣም ነው ደስ የሚለኝ በተቻላችሁ መጠን ታውጣው ያለውን ነገር ታውጣ ሪሊዩን ማለት ነው ታሳየን ከምሬንም ነግራችሁ በሀይሚ ላይ እንደዚህ ተጫወተባት አትቀርም እንደዚህ ሆና እንደዚህ ሆን በለበለህ በፍጹም መቅረት የለብህም። እውነት ካለህ አንተም ካለህ አውጣ፣ እሷም ካለ አታውጣ። ከዛም በኋላ እኛም ቁርጣችን ነቀልን፣ እሷም የራሷን ህይወት ትኖራለች፣ አንተም የራስህን ህይወት ትኖራለህ። ያለዛ ግን እንደዚህ ተጫወታችሁበት እንትን ብልሃት አትቀርም። ቦርኬ በቃ ገባህ? ለምን ፍቅር እንደዚህ እንደከበደህ ለእሷ ፍቅር እንደዚህ እንትናል ምናምን ምናም ብለህ ዝም ለምን እንዳልካት ባይገባኝም ማለት ነው። ዝም አልካት ታገሰችህ። አንድ አመት ጠበቀችህ። እንዲሁም ሀይሚኮ ትግስተኛ ናት። ተምሬንም ነግራችሁ ትግስተኛ ትግስተኛ ነች። አብራ እየሰራች አብራ እየለፈች የእሱም ማደግ በቃ የእሱም መለወጥ እንትን የምትል ሰው ናት። አይደለም ብዙ ነገር የሱ መቀየር የሱ መለወጥ ብዙ ነገሮችን እያስተካከለች ለት ከጎኑ ሆና በል እያለችው ዛሬ መኪናውን ከገዛ በኋላ ራሱን እንትን ብሎ ፍርጥጥ። አላቀሽም አልሰማሽም። አንቺ ብቻ ነሽ ተፈቃሪ? ምን ነው ተፈቃሪ ነኝ ብለሽ አሰብሽ? ምን ነው አንቺን ብቻ የምፈልግ መስሎች ነበር እንዴ? እስከ ዛሬ ምናምን የሚያስብል ነገር ሊያደርግባት አይችልም። እና ባስን የመሰለ ፍቅረኛ ሰውቷታል። ባስ ደግሞ እሁድ በሀያ ሁለት ወር ምናምን ወደ መቀሌ ይዟት ሊሄድ ነው ማለት ነው። መቀሌ ነው፣ መቀሌ፣ መከሌ፣ መቀሌ። ብቻ ብዙ አይነት እንትን አለ አይደለ? ስታውቁትና ስታላሉት እና እዛም ትሄዳለች ብዬ ተስፋ አድርጋለሁ። በቃ ሁሉ ነገሩ ከእሱ ጋር እንዲሆንላት ምኞቴ ነው። እኔ በተቻለ መጠን በአሁኑ ሰዓት በቃ እንደዛ እንዲሆንላት በጣም እመኛለሁ። እና ሁላችሁም ይሄን ነገር እንትን የምትሉ ሰዎች ይሆንልን፣ ይደረግ ምናም ብላችሁ የምታስቡ ሰዎች ካላችሁ ሁላችሁም ኮሜንት ላይ ሀሳብ አስተያየታችሁን አስቀምጡ፣ በተቻላችሁ መጠን ማለት ነው። እና ሁሉም ያልፋል፣ የማያልፍ ነገር የለም። ከምሬንም ነግራችሁ ማንም ምንም ስላላችሁ አይደለም። የሚያልፍ ሁሉ ያልፋል። በቃ የማያልፍ ነገር የለም እና ሃይሚዬ የኔ ውድ የኔ ጀግና ሁሌም ደስተኛ ሆንልን። ሁሌም ጀግናንሽ፣ ሁሌም አንበሳንሽ። ባስን የመሰለ ጓደኛ አግኝተሻል። ባስ ደግሞ መቼም መቼም ከህይወትሽ የሆነ እንትን እንደማይልሽ ሙሉ ተስፋ አለን። ብሩኬ በተቻለህ መጠን ነገሮችን አስተካክለህ ነገሮችን እንትን ብለህ ምናምን ብትመጣ ይቅርታ ብትላት ምናምን ደስ ይለናል። አይ አልፈልግም ይቅርታ አልጠይቃትም ምናምን ብለህ የምታስብ ከሆነ ደግሞ መብትህ ነው። የራስህን ህይወት ትኑር፣ አትድረሱባት፣ አደርስባችሁም። አንተም ራስህን ይዘህ ኑር፣ እሷም ራሷን ይዛ ትኖራለች ማለት ነው አደለ። እና በተቻላችሁት መጠን በቃ እንደፈለጋችሁ መሆን ትችላላችሁ፣ እንደዛ ማለት ነው። እና ሀይሚ መጎዳት የለባትም። እስከዛሬ አምቄ በቃ ማለት ማንም እንትን የማይለውን ነገር አምቄ ይዤ ያለሁኝ። አሁን ግን በቃኝ ብላ ነው እንትን ያለች አደለ። በቃ ይበቃ፣ ስንት የተጫወትብኝ፣ ስንት የደላልከኝ፣ ስንት እንትን አልከኝ፣ ስለዚህ ከእንግዲህ በኋላ ይበቃኛል አለች። እውነቷን ነው። በቃት። እንዴ፣ በቃኝ ካለ አንድ ሰው በቃኝ ነው አደለ። እንዴ፣ ግዴታዋ እንደዚህ ነው እንደዛ ነው እያላችሁ እንትን የምትሉት ነገር አይደለም። በቃት። በቃኝ ካለች በቃኝ ነው። ሀይሚ ጀግና ነሽ ጎበዝ ነሽ። አሁንም ወደፊት ሂጂ ባይ።